ጤና ይስጥልን ተመልካቾች፣ እንደምንላችኋል። ከዜና ኢትዮጵያ የስፖርት ዘገባዎችን እነሆ። ከዘገባዎቹ ጋር ሀብታሙ ካሴ ነኝ። ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። እጅግ አድርገን እናመሰግናለን። ወደ ቀዳሚው ዜና አልፋለሁ። ባለፉት ሳምንታት በኢትዮጵያ አስተናጋጅነት ሲካሄድ የቆየው ከ17 ዓመት በታች አፍሪካ ዋንጫ ማጣሪያ የሴካፋ ውድድር ዛሬ ፍጻሜውን ያገኛል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንም ከኬንያቸው ጋር የሴካፋ ውድድር የደረጃ ጨዋታውን እያደረገ ይገኛል። በአሁኑ ሰዓት ጨዋታው አርባኛው ደቂቃ ላይ ደርሷል። እስካሁን ግብ አልተቆጠረም። ቡድኑ ጨዋታውን አሸንፎ ሶስተኛ ደረጃን በመያዝ ካጠናቀቀ ከ22 ዓመታት በኋላ ለ17 ዓመት በታች አፍሪካ ዋንጫ ማለፉን ያረጋግጣል። ቀይ ቀበሮቹ የደረጃ ጨዋታቸውን ከቀኑ 6 ሰዓት ጀምሮ በአበበ ቢቂላ ስታዲየም እያከናወኑ ይገኛሉ። የፍጻሜ ጨዋታው በታንዛኒያና ዩጋንዳ መካከል ቀን ዘጠኝ ሰዓት ሲል ይደረጋል በኢትዮጵያ ፕሪምየር ሊግ ስምንተኛ ሳምንት ሲዳማ ቡና በማሸነፍ መሪነቱን አጠናከረም ከኢትዮጵያ ንግድ ባንክ ጋር የጫወተው ሲዳማ ቡና አንድ ለዜሮ በሆነ ውጤት ነው ያሸነፈውም። በአዲስ አበባ ስታዲየም በተደረገው ጨዋታ ብርሃኑ በቀለ ብቸኛዋን የማሸነፊያ ግብ መረብ ላይ አሳርፏል። በውድድር ዓመቱ ስድስተኛ ድሉን ያስመዘገበው ሲዳማ ቡና በ19 ነጥቦች ሊጉን እየመራ ይገኛል። በሌላ ጨዋታ የኢትዮጵያ ቡና ሀዲያው ሳይናን በተመሳሳይ አንድ ለዜሮ በሆነ ውጤት አሸንፏል። በሐዋሳ ዩኒቨርሲቲ ስታዲየም በተደረገው ጨዋታ አቡበከር አዳሙ በፍጹም ቅጣት ምት የኢትዮጵያ ቡናን ብቸኛ ግብ ከመረብ ላይ አሳርፏል። ውጤቱን ተከትሎ የኢትዮጵያ ቡና በ10 ነጥቦች 1ኛ ደረጃ ላይ ተቀምጧል ተገኝቷል። ሐዋሳ ከተማን የገጠመው ምድረገነት ሽረ በበኩሉ ሐዋሳ ከተማን አንድ ለዜሮ በሆነ ውጤት አሸንፏል። አቤል ማሙሽ ነው ብቸኛዋን የኢትዮ ኤሌክትሪክን ግብ መረብ ላይ ያሳረፈው። ከጨዋታው ሶስት ነጥብ ያገኘው ምድረገነት ሽረ በውድድር ዓመቱ ሶስተኛ ድሉንም አሳክቷል። የሊጉ መርሃ ግብር ዛሬም ሲቀጥል መቻል ከድሬዳዋ ከተማ፣ ቅዱስ ጊዮርጊስ ከአርባ ምንጭ እንደዚሁም ነጌሌ አሪሲ ከሸገር ጨዋታቸውን ያከናውናሉ። ኢትዮጵያን አንጎላ ላይ በሚደረገው የመላው አፍሪካ ወጣቶች ጨዋታ የሚወክለው የካራቴ ቡድን ዝግጅቱን አጠናክሮ ቀጥሏል። ኢትዮጵያ በውድድሩ በሁለት አይነት ካታጎሪ በሁለቱም ፆታ የምትሳተፍ ሲሆን ተወዳዳሪዎቹና እንደዚሁም የብሔራዊ ቡድኑ አሰልጣኝ የኢትዮጵያን ባንዲራ ከፍ ለማድረግ እንዳለሙም ተናግረዋል። እሱባለው ተሾመ ተጨማሪ ዘገባ አዘጋጅቷል። ለአራተኛ ጊዜ የአፍሪካ ወጣቶች ጨዋታ ሊካሄድ የቀናት እድሜ ብቻ ቀርቶታል። ዘንድሮ ውድድሩ በአንጎላ አስተናጋጅነት ሉዋንዳን ጨምሮ በስድስት ከተማዎች በ33 የስፖርት አይነቶች የሚደረግ ሲሆን ኢትዮጵያ በአትሌቲክስ፣ ወርልድ ቴኳንዶ፣ ካራቴና የጠረጴዛ ቴኒስ ትወዳደራለች ተብሎ ይጠበቃል። ከእነዚህ የስፖርት አይነቶች ለመጀመሪያ ጊዜ በመላው አፍሪካ ጨዋታዎች በካራቴ የምትሳተፍ ሲሆን የካራቴ ብሔራዊ ቡድን ከሁለት ሳምንት በፊት ጀምሮ አራት ኪሎ በሚገኘው የወጣቶች ማዕከል ልምምዱን እያደረገ ይገኛል ምንም እንኳን የነበረው የዝግጅት ጊዜ አጭር ቢሆንም በቂ ዝግጅት ማድረጋቸውን ተወዳዳሪዎቹ ተናግረዋል። ላለፉት ሁለት ሳምንታት የነበሩት ዝግጅቶች ጥሩ ዝግጅቶች ነበሩ። ያው ሁለት ሳምንት አጭር ጊዜ ነው፣ ግን በዚች አጭር ጊዜ ውስጥ ጥሩ ዝግጅት አድርገናል። በጣም ዝግጅት እያደረግን ነው ማለት ለየብቻም አድርገን አንድ ላይ አድርገን እያቀናጀን ሁሉንም በስርአት እየሰራ ነው። የካራቴ ብሔራዊ ቡድን ዋና አሰልጣኝ የሆኑት ኢንስትራክተር ማስረሻ ዮሐንስ በበኩላቸው በአፍሪካ ጨዋታ በካራቴ ኢትዮጵያ መወከሏን እንደ መልካም አጋጣሚ በማንሳት ጥሩ ዝግጅት እያደረጉ እንደሆነም ገልጿል። ኦሎምፒክ ያው ጥሩ ነው። እንደ ሀገራችን አሁን ካራቴ መሳተፉ በኦሎምፒክ በጣም ትልቅ ነገር ነው። መጀመሪያ በልምምድ ወቅት ላይ መጀመሪያ የቦታ ችግር ገጥሞ ነበረ። በኋላ ግን ፈተውልናል። በጣም ጥሩ ዝግጅት ነው ያለው። ልጆቹ በሆቴል ተይዘው በቀን ሁለቴ እየሰራ እንገኛለን። ኢትዮጵያ በውድድሩ በሁለት አይነት ካታጎሪ በሁለቱም ፆታ የምትሳተፍ ሲሆን ተወዳዳሪዎቹና የብሔራዊ ቡድን አሰልጣኝ የኢትዮጵያን ባንዲራ ከፍ ለማድረግ እንዳለሙ ተናግሯል። እንደ ግል ለግል ወርቅ እጠብቃለሁ። ያው ሁለት ካታጎሪም ስለሆነ ሁለት ወርቅ ማስመዝገብ እፈልጋለሁ። እንደ ሀገር ደግሞ ያው የሀገር ኃላፊነት ስለሆነ ሀገርንም ማስጠራት እፈልጋለሁ። እርግጠኛ ነን ወርቅ እናመጣለን። ጥሩ ውጤት እንደምናመጣ ምንም አንጠራጠርም። በደንብ እየሰራን ነው፣ እናመጣለን። በአሁኑ ያው የተሻለ ዝግጅት ለማድረግ ሞክረናል። ልጆቹም አብዛኞቹ ውጤታማ የሆኑ ልጆች ናቸው የያዝናቸው፣ የተሻለ ውጤት ይጠብቃለን። የካራቴ ፌዴሬሽን በበኩሉ የልምምድ ቦታና ትጥቆችን ከማመቻቸት ጀምሮ አስፈላጊውን ድጋፍ ለተወዳዳሪዎች ያደረገ ስለመሆኑም የካራቴ ፌዴሬሽን ፕሬዚዳንት አቶ ሙሉ ነጎሳዬ ተናግሯል። ፌዴሬሽኑ ከኦሎምፒክ ጋር በጋራ የሚዘጋጅ ዝግጅት እንደመሆኑ ሁሉንም ነገር ከኦሎምፒክ ባለመጠበቅ ከመለማመጃ ስፍራዎች ጀምሮ ትጥቅ እስከሚሰጠን ትጥቅን አብሮ ሰፖርት ከማድረግ እኛ ጋር ያሉ ማቴሪያሎችን በራሳችን ከመጠቀም ጀምሮ አስፈላጊ የሚባሉ ነገሮችን ሲያደርግ በቅርብ ስንሰራ ነበር የነበር ነው። ይህንን በማድረግ በተለይ የልጆቹን ሞራል በመጠበቅ ታዳጊዎች እንደመሆናቸው ፕሮቴክሽን በመስጠት ወላጆች እንዳያስቡ በማድረግ አብረናቸው ስንሰራ ቆይተን በመድረኩ ኢትዮጵያ በካራቴ የተሳትፎ አድርጋ እንደማታውቅ ያነሱት ፕሬዚዳንቱ ለታዳጊዎች ይህ ትልቅ እድል መሆኑን በመጥቀስ ቢያንስ አንድ ወርቅ ለማምጣት መታቀዱንም ተናግሯል። አሁን ይሄ አራተኛው የአፍሪካ የወጣቶች የኦሎምፒክ ሻምፒዮና ነው የሚካሄደው። በዚህ ከዚህ ቀደም ኢትዮጵያ ተሳትፎ አታውቅም። ተሳትፈን አናውቅም በካራቴ ማለት ነው። ስለዚህ ይሄ ለኛ የመጀመሪያ ተሳትፏችን ነው። የመጀመሪያ ተሳትፏችን እንደመሆኑ ለወጣቶች፣ ለህፃናት፣ ለታዳጊዎች ትልቅ እድል ነው። የመጀመሪያው እድል ነው። ዓለም ከደረሰበት የዓለም ታዳጊዎች የአፍሪካ ታዳጊዎች ካሉበት ጋር ያሉበትን ርቀት የምናቅበት ነው የሚሆነው። ይሄ ትልቅ እንደ አቺቭመንት የምንቆጥረው ነው። በመቀጠል የምንሳተፈው በአራት ካታጎሪዎች ነው፣ በአራት ውድድሮች ነው የምንሳተፈው አትሊስት በአንዱ ወርቅ ሜዳሊያ ለማምጣት አቅደን ትኩረት ሰጥተን እየሰራን እንገኛለን። በአፍሪካ ወጣቶች ጨዋታ ኢትዮጵያን የሚወክለው የካራቴ ቡድን ታሳሳ አንድ ውድድሩን ወደሚያደርግበት አንጎላ የሚያቀና ይሆናል። የእግር ኳስ ህይወቷ ከትምህርት ቤት የታዳጊ ቡድን ጀምሮ እስከ ኢትዮጵያ ብሔራዊ ቡድን ድረስ ዘልቋል። አሁን ላይ በኢትዮጵያ ንግድ ባንክ እየተጫወተች ትገኛለች። በኢትዮጵያ ሴቶች እግር ኳስ ውጤታማ ከሆኑና ጥሩ ልምድ ካላቸው ተጫዋቾች መካከል አንዷ ናት። የአማካይ ስፍራ ተጫዋቿ መሳይ ተመስገን። ህሊና ዳነ ከተጫዋቿ ጋር ቆይታ አድርጋለች። ከራሷ አንደበት እንከታተል። ስሜ መሳይ ተመስገን እባላለሁ። የኢትዮጵያ ንግድ ባንክ ተጫዋች ነኝ። የምጫወትበትን ቦታ ሚድፊልደር ነው። እግር ኳስን ከልጅነቴ ጀምሮ በሰፈር ነው ስጫወት ያደግኩት ከጓደኞቼ ጋር። ወንድ ጓደኞች አሉ። ከእነሱ ጋር ነው የተጫወትኩ ያደግኩት በትምህርት ቤት ጀመርኩኝ። ከዛ ፕሮጀክት አለ። ከዛ ወደ አካዳሚ አደኩኝ። አካዳሚ አራት አመታትን ቆየሁኝ። ከዛ በኢትዮ ኤሌክትሪክ ሁለት አመት፣ በመከላከያ ሁለት አመት እንዲሁም በንግድ ባንክ ዘንድሮ አራተኛ አመቴን ይዣለሁ። ያው ሁሉም ደስተኛ ሆነው አይለቀሽም ሲል ስትሆኚ ብዙ ጊዜ ያው ቤት አይፈቅዱም። ና በእርግጥ እኔ እንኳን ተጨቁኛ አላደግኩም። እናቴ ትፈቅድልኝ ነበረ። ሌላ ሰው ቢከለክለኝ ራሱ እናቴ ደብቃት አስወጣኝ ነበር። ና ይህን ያህል የቤተሰብ ጫና እንኳን አላደረብም። ክለብ ለመግባት አንድ አራት አመታት ፈጅቶብኛል። ያው አካዳሚ በገባውበት ሰአት ከአራት አመታት በኋላ ነው የመጀመሪያ ክለቤን ኢትዮ ኤሌትሪክ የገባሁት። ኢትዮ ኤሌትሪክ ይህን ያህል ስኬታማ ነኝ ብዬ አላስብም። ያው ብዙም ቲሙ ጠንካራም አልነበረም። ያው ላለመውረድ ሚጫወት ቲም ነበረ ግን የአቅሜን ለቲሙ ስጥርና ስለፋ ነበረ። መከላከያ በመጠኑ ስኬታማ ነኝ ብዬ አስባለሁ። በመጀመሪያ በገባሁበት በ2013 ከኢትዮጵያ ንግድ ባንክ ጋር ተፎካክረን ዋንጫውን ለትንሽ ነው የተቀማ ነው እና ሁለተኛውን የጨረስንበት አጋጣሚ እሱ ደስተኛ ጊዜ ነበር። ኢትዮጵያ ንግድ ባንክ ስገባ ቲሙ በጣም ትልቅ ቲም ነው። አንጋፋ ቲም ነው። አንጋፋ ተጫዋቾች ያሉበት ነው። ብዙ ቻሌንጆች አሉ። ቤስት ሆኖ ለመጫወት ቤንች መሆን ስራ ነው። እዚህ ቤት አውቶፍ መሆን ስራ ነው። ሁሉም የራሱ የሆነ ስራ አለው። በደረጃ ቤስት ለሞ በጣም የተወሰነ ጊዜያቶችን ለፍቻ ያለው ጥሪ ያለው በዚህ አጋጣሚ ኮችንም ብርሃኑን ግዛው ማመስገን ፈልጋለሁ። ሲያግዘኝ ነበረ እና እግዚአብሔር ፈቅዶ አሁን ላይ ጥሩ እየተጫወትኩ ይገኛል። ከንግድ ባንክ ጋር የሴካፋ ውድድር ስንወዳደር አራት ዓመታትን ተወራረናል። በሴካፋ ሻምፒዮንስ ሊግ በሴቶች ውድድር ከሶስቱ ከአራቱ ውድድሮች በአንደኛው ሶስተኛ ወተናል። በአንደኛው በሁለቱ ሁለት ሁለት ይወተናል እና 2017 ሻምፒዮን ሆነናል። ሴካፋን እንትን ማሸነፍ ችለናል። ኢትዮጵያ ላይም በጣም ፉክክር አለ። እኛሁን ፕሪሚየር ሊግ ላይ 14 ቡድኖች አሉ። ከ14ቱ በጣም ትንቅንቅ ነው። እንደዚህ አይነት ቲሞች መፈጠራቸው ጥሩ ነው። ያው እኛ ጠንካራ የጠንካሮች ጠንካራ ብንሆንም ጠንካሮች መምጣታቸው ጥሩ ነው። ፉክክሩ የተሻለ ይሆናል። እንዲሁም ብዙ አሰልጣኞች አይናቸው ወደ ተለያየ ክለቦች ላይ ያርፋል። ለመጀመሪያ ጊዜ ናሽናል ቲም ዋናው ቲም ብርሃኑን የጠራኝ የዛኔ እንኳን ትንሽ ነበርኩ በእድሜ። ከጅቡቲ ጋር ደቡብ ሱዳን ምናምን ስንጫወት የዛኔ አስራ አንድ ምናምን ያገባንበት ቲም እሱ ጋር ነው። የመጀመሪያ የተጠራት እና በጣም ደስተኛ ነኝ። ሳልሞ የነበረው ነገር ነው። ከክለብ በስተጀርባ ናሽናል ቲም መጫወት ትልቅ ክብር ነው። ጥሩ ጊዜያቶችን አላሳለፍንም በአሁኑ ናሽናል ቲም። ያው ሁሉም የራሱ የሆነ ችግር ቢኖርበትም እንደ ቲም ግን የተቻለንን አርገናል፣ ለፍተናል ብዬ አስባለሁ። ያው የኢትዮጵያ ሕዝብ በውጤት ነው የሚደሰተው። እነሱን ባለማስደሰታችን ቅር ብንሰኝም ግን ያው አቅማችን የፈቀደውን ለፍተናል ጠረናል። እንግዲህ እግዚአብሔር አልፈቀደም። ሁሉም ነገር ለበጎ ነው። ወደፊት እድሎችን ካገኘን ጥሩ ስኬት እናሳካለን ብዬ አስባለሁ። በኢትዮጵያ እግር ኳስ እንኳን ይህን ያህል ትኩረት የተሰጠው ነው ብዬ አላስብም። በጥቂት ክለቦች ትኩረት ያገኘ ሊግ ነው ብዬ አስባለሁ። ለምሳሌ በጣት ብቆጥርልሽ አንድ አራት አምስት ቲሞች ነው ትኩረት እያደረጉ ያሉት በከሌ ከሌ ልች ይችላል ግን ያው ብዙም እሱም አስፈላጊ ስላልሆነ ግን ከዚህ በላይ ቢሰራ ሴቶች ላይ እኛ ሴቶች ጠንካራ ነን ማለት የተሻለ ነገር መስራት አቅም አለን ትኩረት ቢሰጠን ሳይሰጠን በዚህ ልክ ጠንካራ ከሆንን፣ ቢሰጠን ደግሞ የተሻለ ነገር እናረጋለን ብዬ አስባለሁ። በንግድ ባንክ እያለሁ አዝኛለሁም ተደስቻለሁ። በኢትዮጵያ ንግድ ባንክ ጋር የዛሬ ሶስተኛ አመታችን ላይ ሴካፋ ስንወዳደር ኡጋንዳ ላይ ፍጻሜ ጨዋታ ፔናልቲ ስቻ ያለውና ዋንጫ አተናል። በጣም ያዘንኩበት አጋጣሚ ነው። በጣም ተሰብሬ ነበር። መነሳት አቅቶ ነበረ፣ ግን ከእግዚአብሔር ጋር ኮችም አግዞኝ ራሴን ወደ ራሴ ተመልሼ፣ እሱም ሲለኝ ነበረ፣ ቀጣይ አመት አንቺ ኮኮብ ተጫዋች ሆነሽ እንበላለን ሲል ነበር። እግዚአብሔር ፈቃዱ ሆኖ ደግሞ በእሱ ደግሞ ደስተኛ ነ። እቅዴ ብዬ ማስበው ያው ፕሮፌሽናል ተጫዋች የመሆን እቅዳለኝ። እግዚአብሔር ከፈቀደና ፈቃዱ ከሆነ አሳኳለሁ ብዬ አስባለሁ። በስፔን ላሊጋ ዛሬ ምሽት ባርሴሎና ከአትሌቲኮ ማድሪድ ጋር የሚያደርጉት ጨዋታ ይጠበቃል። ሐና ታሪኩ ተጨማሪ ዘገባ አዘጋጅታለች። አስራ አራተኛ የውድድር ሳምንቱን ያገባደደው የስፔን ላሊጋ ባልተለመደ መልኩ ዛሬ ምሽት በ19ኛ ሳምንት የሊግ መራ ግብር ሊደረግ ቀጠሮ ተይዞለት የነበረውን ጨዋታ ያስተናግዳል። የስፔን እግር ኳስ ፌዴሬሽን የሱፐር ካፕ ውድድርን ለሳውዲ አረቢያ እግር ኳስ ፌዴሬሽን ከሸጠ ዘንድሮ አምስተኛ ዓመቱ ላይ ደርሰዋል። ሁለቱ ተቋማትም እስከ 2029 በሚዘልቀውላቸው መሰረት የስፔን ሱፐር ካፕ ውድድር በአራት ክለቦች መካከል በየዓመቱ ሳውዲ አረቢያ ላይ ይደረጋል። በዚህ መሰረት የ2025/26 የውድድር ዘመን የስፔን ሱፐር ካፕ በመጪው ጥር ወር በሳውዲ ጅዳ ላይ በባርሴሎና፣ ሪያል ማድሪድ፣ አትሌቲኮ ማድሪድ እና አትሌቲክ ቢልባኦ መካከል ይደረጋል። ታዲያ የ19 ሳምንት የስፔን ላሊጋ ጨዋታቸውን በጥር ወር ላይ የሚያደርጉት ክለቦቹ በ19 ሳምንት መራ ግብራቸው ላይ አስቀድመው ማስተካከያም ተደርጓል። ባርሴሎና ከአትሌቲኮ ማድሪድ፣ ሪያል ማድሪድ ከአትሌቲክ ቢልባኦ ጋር ያደርጓቸው የነበሩ ጨዋታዎችም ዛሬና ነገ ምሽት ይከናወናሉ። ዛሬ ምሽት አምስት ሰዓት ሲልም በካምፕኑ የላሊጋው መሪ ባርሴሎና ከአትሌቲኮ ማድሪድ ጋር ይጫወታል። በላሊጋው 14 ሁለተኛ ሳምንት ጨዋታ ባርሴሎና ዲፖርቲቮ አላቬዝን ሶስት ለአንድ እንዲሁም አትሌቲኮ ማድሪድ ሪያል ኦቪዶን ሁለት ለዜሮ አሸንፈው የሚገናኙበት ጨዋታ መሆኑም ምራ ግብሩን ይበልጥ ተጠባቂ አድርጎታል። የካታሎኑ ክለብ ባርሴሎና በኤል ክላሲኮ በሪያል ማድሪድ ሁለት ለአንድ ከተሸነፈ ወዲህ ያደረጋቸውን አራቱንም ተከታታይ የላሊጋ ጨዋታዎች ማሸነፍ ሲችል በአጠቃላይ በላሊጋው ካደረጋቸው አስራ አራት ጨዋታዎችም አስራ አንዱን በማሸነፍ የሊጉ አናት ላይ ተቀምጧል። አትሌቲኮ ማድሪድ በበኩሉ ሪያል ማድሪድን አምስት ለሁለት ያሸነፉበትን ጨዋታ ጨምሮ ጀምሮ ባለፉት 13 የላሊጋ ጨዋታዎች አንድም ጊዜ አልተሸነፉ። ከ14ቱ የላሊጋ ጨዋታዎችም ቢሆን የተሸነፉት ባንዶ ብቻ ነው። ዘጠኝ ጊዜ ድል ሲያደርጉ፣ አራቱን አቻ ተለያይተዋል። ባሳለፍነው ሳምንት የዲያጎ ሲሞኔ ልጆች በአውሮፓ ሻምፒዮንስ ሊግ ጠንካራውን ኢንተር ሚላንን ሁለላን ሲያሸንፉ፣ በአንሲፊሊክ የሚመሩት ባርሴሎናዎች በተቃራኒ በቼልሲ 3 ለ0 ተሸንፈዋል። ባለፉት አምስት የእርስ በስ ግንኙነታቸው ደግሞ ባርሴሎና ሶስቱን በማሸነፍ የበላይነት ሲኖረው፣ አትሌቲኮ ማድሪድ አንድ ጊዜ ብቻ ነው መርታት የቻለው። ሁለቱ ክለቦች በአጠቃላይ በተሻላይ ግንኙነታቸውን ቢሆን ባርሴሎና 113 ጊዜ በማሸነፍ የተሻለ የቁጥር ብልጫ አለው። አትሌቲኮ ማድሪድ ደግሞ 82 ጊዜ ረቷል። 56 ጊዜ ተከባብረው ተለያይተዋል። ባርሴሎና በ34 ነጥብ የደረጃ ሰንጠረጁን እየመራ አትሌቲኮ ማድሪድ በ31 ነጥብ አራተኛ ደረጃ ላይ ተቀምጦ የሚያከናውኑት ተጠባቂ ጨዋታ ዛሬ ምሽት አምስት ሰዓት ላይ መደረግ ይጀምራል። ለዜና ኢትዮጵያ ያዘጋጅናቸው የስፖርት ዘገባዎች ተጠናቀቁ። አብታሙ ካሴ ነበርኩ። በያላችሁበት ሰናይ ቀን